አሁን ደስ የሚል ግቢ ነው ወደድከው። እንጆሬ ይታየኛል። አንቺ እንጆሬ ፍሬ ማዛሽ እያማረ የተባለው ግጥም እዚህ ጋር የመጣለት ለጸሐፊው ነት ይመስለኛል። እንደ ከምንገባ ግን ኩኩሻዬ በጣም ይመስጣል። በጣም ደስ የሚል እዚህ ግቢ ውስጥ ነው ያደግሽው የተወለድሽው? ደስ ሲል አንድ ቤት ውስጥ ተወልዶ ማደግ ለመሰለሽ እኔ እንዲህ እንዲህ ብያለሁ። እንዲህ ያላደግኩበት ያልኖርኩበት ሰፈር የለም። አሁን ከዛ አንጻር አንቺ እኮ ያለሽ ጎረቤት በዚህ ሁሉ ዘመን ከልጅነት እስከ እውቀት አንድ አይነት ናቸው ማለት ነው። ውይ በጣም እሱ ነው ትልቁ ደስ የሚል ነገር። በጣም ደስ አብረን የኖር ነው። አሁን የኩኩ ቤት የት ነው ብትል ሁሉ ሰው ያሳያል አብረን ስለኖርን። ዋው ሰፈርተኛ እንዲሁም ከሰፈርተኛው ጋር አብረሽ የምትጠጡት የጉድጓዱ ውሃ አለ ሲባል ሰማ ነበር። አለ እውነት ነው። አንዴ የዜናውን ሰርቼው ነበር አስታውሳለሁ። እውነት ነው ሴፉዬ። የቱ የቱ ጋር ነው እሱ? አሁን እዛ ጋር አለ። እስቲን ሞክራ ከያስቀኝ ምንም አለ እዴ እዴ። ወይ እንጆሬ ምን ምን አለ? አሁን ለምሳሌ እንጆሬ አለ። ሌላ ፍሩት ምን ምን አለ? ኮኩሻ አትክልት የምንበላው ከጓሮ ነው። በዛኛው ሳይዳ አለ፣ በዛኛው በኩል አለ ጉድጓዱ። ይሄ ነው፣ ይኸውልህ ዋው የጉድጓድ ዋሽን ነው የምጠጫው። ፓምፐር አርገንለታል። አሁንና ይሄ መኪና ለማጠቢያ፣ ግቢ፣ አትክልት ውሃ ለማጠጣት ከዚህ ነው የምንወስደው። ውሃ በሚጠፋ ጊዜ እኛ ብቻ አይደለንም ጎረቤቶቻችንም፣ ፍቅርፋለ ፍቅር ማይሆን እንዴ። ኩኩ ውሃ የሚል ደግሞ ወደፊት እጠብቃለሁ። ኩኩ ሻዬ ልጅነቴን አስታወሰ። እሱ አልበሰለችም። ጥሬ የፈለገ ባይበስል ከእኔ ጥሬ ሊሆን ይችላል። በጣም የሚያምረው ኩኩሻዬ ሰላጣሽ፣ እዛ ጋ እሱን ያየኝ፣ እኔ አላየሁትም። ኦርጋኒክ ምግብ እየበላሽ ነው ኩኩሻዬ።